እንኳን ከኦሮሞ የተወለደ ቀርቶ ጎረቤት የሆነ ይሄን ኖሪ ያወራ። የብልግናሽ ጥግ ኦሮሞ በሕዝብ ዘንድ እንዲጠላ ካረጉት ኢትዮጵያ አንዱ አስፋራ ስዊ ነው። አንቺ ነሽ የኦሮሞ ገጽታ የለሽም። ኦሮሞ ከየትም ቦታ የተወለደ ኦሮሞ ማን እንደሆነ እንደ አዲስ አበባ ልጅ ማውራት ይችላለሁ። አንቺ ግን በክት እንኳን እስሩ የተወለድሽ ቀርቶ ኦሮሞ ባለፈበት ያለፍሻት መሲል ዩቱብ ሲዘጋ ነው። ኢትዮለ ኦሮሞ እኛ ኦሮሞዎች ሀገር እየገዛን ነው አላለም። ኦሮሞ አላለም። አንቺ ነሽ የምትዩ፣ አንቺ በክት ነሽ የምትዩ። አላለም። ኦሮሞ ከኢትዮጵያ ውስጥ የተለየ ለኦሮሞ የተደረገለት አላየውም። ሀገር ስገባ ከተገኝ ከአረገም ደግ አደረገ። ማንም መንግስት መንግስት እንደሚሰቀለው የተጠቀመ ካለ ደግ አረገ። ያ ሀያ ሰባት ዓመት መንግስት ሲገዛ የተወሰነ ትግሬዎች ተጠቅመዋል፣ ድርግም አድርገው ተጠቅመዋል። አሁን በኦሮሞ በአብይ ዘመን ከተጠቀሙ እሳ ተጠቀሙና፣ ምን አባሽ ላርግሽ? ኔ ሮማኒን አላሰሯትም። ሮማን አዳነቻ በቢ ምናምን ኦፍኮርስ ሚዲያ ላይ ነው ያለው። እንደ መንግስት ልተቻቸው እችላለሁ ሶት ሮማንን አላሰራችሁም። ሮማንን አላስ አንቺ ምንም ፈስሽንም ስታዳምጪ ሮማን ስትታመሚም ሮማን ስትስቂም ሮማን በሁሉ ነገር እኔን እንደወጥ ካልቀመምሽ ወሬ አይታይሽም። ሮማን እንዲሆና ሮማን እንዲሆና ምን አባሽ ላርጋት። ልጅቷ ከታሰረች ምላሷን አሰበስብም። ምን አባቷ ደግሞ ነው እሷ ሽቲ ለብሳ እሙሟን ከፍታ ሰታ ከሆነ ስለ ራሷ ታውራ። የድሬ ድሬዳዋንስ በዚህ መልኩ አዋርዳ ተሳድባ ይቅርታ ተጠይቂ ስትባል ትቢቷን ያሳሰራት። ትቢቷ ማንም ያጠፋል እንደሚያጠፋ አጥፍታለች። ይቅርታ ጠይቂ ስትባል በስነስርዓት እስካልጠየቀች ድረስ እስር ቤት ትገባለች። ታዲያ ምና ባሽ ላድርግሽ? ከኔ ህይወት ጋር የሚገናኛለን እንዴት? እንዴ ሮማን ሮማን ትላለች እንዴት ምን አባሽ ለአርግሽ? እስር ቤት የገባች እንደሆነ ልጅ ናት ልጅ ናት ልጅ ያለው ጋንዲ ናት። ምን ስለሆነች ነው ልጅ ናት? በቀነጨረና በቀጨነ ልጅ አለ እንዴ? ጡጦ አጥቢያታ። ልጅ ከሆነች ከብት ሮማን፣ አልታሰረችም ሮማን፣ እንዲህ ያልሆነችም ሮማን ደርሳ ገና አሁን ገባ አይደል እንዴ? አዲሱ አመት፣ አዲሱ አመት ልገባ ነው። አንጀትሽ ቅጥጊ ልያለ አንቺ እዛ የጀርመን ብርድና ፀሐይ ሲፈራረቅብሽ እኔ ኢትዮጵያ ደርሼ ድጋሚ ልመጣ ነው እሄዳለሁ ኢትዮጵያ ድጋሚ አሁን እያየሽኝ ተቃጥለሽ ትሞች እንዶ አይሻለሁ ምድረ ከንቱ ማለት ነው ማን አባሽን የኔን ስምት የኔን ስምት ካላነሳችሁ አይጣፍጣችሁም እንዴ ቲክቶክ ላይ መንግስት ነኝ መንግስታችሁ ነኝ። ያወራሁትም የተናገርኩም ይሰማል የትም ቦታ ወደዳችሁም ጠላችሁም፣ እየመረራችሁ እንዲሆን ትውጡታላችሁ። ምን አባሽ ላርግሽ። መጀመሪያ ካፏ የሚያመልጣትና ካፏ የምታወጣውን አትጠነቀቅም። ካወራችን ነው ካመለጣ በኋላ ይቅርታ ጠይቂ ስትባል ስርዓት ይዛ ይቅርታ አትጠይቅም። ይቅርታ ጠይቄ ከአስቀየምኳችሁ፣ አስቀይ ኳችሁ አስቀይመሽ መሰለኝ። ይቅርታ ጠይቄ የተባልሽው እኔ አስቀየሚያችኋለው፣ ይቅርታ አድርጉልኝ። የተናገርኩት በዚህ መልኩ አስቤው አይደለም። ከደበራችሁ ግን ይቅርታ አድርጉልኝ። በቃ አለቀ። ምንድን ነው እንትን የሚያስብላችሁ? ታሰረች። በቃ እሷ ስላታሰረች እንትን አላሰረም። ለማሳሰር ጠበቃ አድርገ ከሰ ሄደሃል ከሰም ሞክረም ቢያለ የለም አልከሰስክም። ቁጭ ብለ እንትና እያወራ አልታሰረም ከማለት አሳስረም ሞክራል አልሞከርክም። ስለዚህ ማንም ኢትዮጵያ ውስጥም ሆነ ተቀምጦ እኔ ሀገር እንደ ማህበረሰብ መናገር ዋጋ ያስከፍላል። ዋጋ ያስከፍላል። ያችን ነበር ሊያሾ የሚባል ከነ በረሮ ማሰር። እሷ ብትታሰር ሻፓይ ነበር ምከፍተው። እሷን ነበረ ማሰር። ልክስክስ አርቲስት አይቀራት ባልናሚ ስታፋታ ቁጭ ብላ በረሮ ጠረጴዛ ላይ በኢትዮጵያ ምድር ታይቶ የማይታወቅ ጠረጴዛ ላይ በረሮ እስክትበላ። ይቺ በእርግጥ አምልጧት ነው የተናገረችው፣ ግን ይቅርታ ጠይቂ ስትባል ደግሞ በስነስራ መጠይቅ ነበረባል። የድሬ ሊደብሯችኋል ተከርቸ ማስገባት በቃ ምንም ማድረግ አይቻልም። አውቶቡስ ተራ ሂደህ እሱን ላይፍን ከፍተህ ጠይቀው። ሂድና እኔን የምጠይቀኝ ነገር የለም ሂድና የምታቀሳስረውን ፈልግ። ወንድቱኝ ሴት ሂጅና ጠይቂዋ ታዲያ እኔን እኮ አይደለም ጠይቅ። ከፍተሃል ፋይል ከፍተ ጠበቃ ቁመ ከሳል የድሬድዋ ልጅ ናቸው የከሰሱት። መንግስት አደለም ያሰ ከሳሰው አይድና ወይ ሂጅና ከሰሽ ጠበቃ ቁመሽ መክሰስ እኮ ነው። በተግባር ቪዲዮ ይዘሽ መክሰስ፣ ማውራት ዝም ብሎ መጥቶ የታለሱ የተከሰሰው። ሂጅና ክሰሽ፣ ያ ከሰሽ ነ ማውራት። ሚዲያ ላይ ማውራትና ኮመንት መጻፍ ቀላል ሊሆን ይችላል። ጠበቃ ይዘሽ እንደ ድሬድዋ ልጆች ማስከበር ራስሽን ማስከበር በማውራት እኮ አይደለም፣ በመርመጥመጥ በማውራት አይደለም፣ ሰርቶ በማሳየት ነው። ሚዲያ ላይ ማውራትና መክሰስ ይለያያል። ከሰው ንድሬ ደዋ ጠበቃ አቁመው ነው እነሱ በክብር ሚዲያ ላይ ኮመንት ማረግ እኮ አይደለም። ጠበቃ በስነስርዓት ይዘሽ ወንድ የለማ የሚከስ የለማ። በወሬ እኮ አይደለም። ወሬ በማውራት እኮ አይደለም። ኮመንት በመጻፍ እኮ አይደለም። ከሰሻል ከሳል ወፍ የለም ማውራት። እዚህ ቲክቶክ ላይ ወይ እሱ ምን ተደርጎ ያውቃል፣ እንትና ምን አደረገ፣ ከሰሻል ወንዳለ የተንጠለጠለ የሚከስ የለም። ማውራት ብቻ ነው እዚህ ጋር ባወራ እኮ አይደለም፣ በተግባር በማድረግ ነው። በተግባር ከወሬ የዘለለ? የተሰራ ነገር አለ የለም? ስለዚህ በወሬ አይደለም ተንጀብል። የሆነ ስራ የሰራችሁት ነገር ኖሮ እኮ ነው ይሄ ለምን አልተደረገም ማለት። መንግስት እኮ አይደለም ያሰራት፣ ጃኒ የድሬድዋ ልጆች ናቸው። ጠበቃ አቁመው ከፖሊስ ጋር ሄደው አሳይተው የከሰሷት እነሱ ናቸው። ተንጠልጥሎልህ ወንድ ነኝ ካልክ ሄደህ ስትከስ ብቻ ነው። በዚህ በኮመንት ስላውራ የሚሆን ታሪክ የለም። ስለ እግዚአብሔር አንድ ቁም ነገር ልንገርሽ። በማርያም ይጅና እዚያ ቁም ነገር የምታውሪበት አውሪ። ማርያም ትድፋሽ። ማርያምን እዚህ ጋር ትጥሪ ጅላ ጅል ሎሬ ብለሽ ነው አሁን አንቺ ማርያምን እዚህ ጋር ለራስሽ ሩሃማ የሚል ስያሜ መስቀል ስለሽ ወደ ላይ ስጸል አቁመሽ ምናምን ማርያምን በከንቱ እዚህ ትጠሪያለሽ። በከንቱ አትጥሪ ስም እዚህ ማርያም ትድፋችሁ እዚህ ቲክቶክ ላይ የማርያምን ስም ስታነሽ አታፍሪም? ሎሬ ብለሽ የወሬ ያለ ለማውራት ሎሬ። በማርያም በእግዚአብሔር ሞታችሁ ቢቀርብ ይሻላል። ለቲክቶክ ወሬ ማርያምን እዚህ በማርያም በእግዚአብሔር የወሬ ጥማት ዘንባ የደዛ ስለ ዘማሪ ምናምን ልንገርሽ ምናምን አትንገሪኝ። ወደዛ ቦታና ስርዓት ቦታ ሄደሽ ተናገሪ እዚ አይደለም እኔ ቤት ስለ ዘማሪ ስለ ምናምን የምታወሪው ሂጂ አውሪ። ልክና ቦታ አለው። ስለ ኦርቶዶክስ ማውራት ከፈለግሽ የተከበሩ ነቢኒያም የተከበሩ የሚከፍቱበት ቤት ሄደሽ እዛ ሄደሽ አውሪ። እኔ ቤት አይደለም እንደዚህ አይነት ወሬ የምታወሪው ብዙ ገባሽ አንድ ቀን ገባሽ አልገባሽ። አዶንጊ በሽት የምታወሪበትን ለይተሽ አውሪ ነው እያልኩ እየነገርኩሽ ያለሁት፣ ሚገባሽ ከሆነ በአማርኛ ነው ማለት። እዚ ጋ ለወሬ ለመግባት ብለሽ እግዚአብሔርን ማርያምን አትጥሪ እያልኩ እየነገርኩሽ ነው። አትጥሪ። በከንቱ ስሜን አትጥሩ ይላል መጽሐፍ ቅዱስም። ምኑ ቼክ አድርጊ። እዚጋ መታችሁ። እኔ ጋ እንደዚህ አይነትን አይመቸኝ። ለወሬ በማርያም አስገብኝ በእግዚአብሔር አንድ ወሬ ልንገርሽ፣ በጣም ከሚደብረኝ ነገር አንዱ ነው። ለወሬ ብለሽ አስገብኝ የማውራው ነገር አለ። ዳስ ሲታለቀ በማርያም በእግዚአብሔር በቅብር ጥሶ ምናምን ምን አስባለሽ? ልከፍት አልችልም። እኔ ቤቴን ከፍቼ ነይ እዛው አውሩ እኮ ነው የምላችሁ። እኔ አታስለፍልፊኝ አንቺ ሴትዮ በእናትሽ። እዚህ አንቺን ኮመንት ላነባ አይደለም እኔ እዚህ ጋ የመጣሁት። ሎር የሚሞቱ ኬት እንደሚሰበሰቡ አላውቅም። ዝም ባሙላ አዶንኬ ከዘፋኝነት ወደ ዘማሪነት መጣች፣ ብዙ አሉ። እዚህ ማገር ሆኗል። እና ምን ይጠበስ? እና ምን ስለሆነች ከዘፋኝ ወደ ለራሷ ኮነ የመጣችሁ ለኔ ለእኔ ለሮማን ነው እንዴ? ከዘፋኝነት ዘማሪ ሆነች። ከዛስ? እና ሆነች። ብርቅ ነው እንዴ? ለራሷ ስትል ኮን የሆነችው፣ ለእኔ ለሮማን ስትል ነው። ኦርቶዶክስ መምጣት ብርቅ ነው እንዴ? መጥተዋል እኮ ብዙ እዚህ ድረስ፣ ቱቲ ድረስ። አንቺ ማታቂያቸው እኔ ማቃቸው እዚህ ድረስ። እና ምን ይጠበስ፣ ኢስ ኖት ቢግ ዲል። እንዲ ለምን ውስታዙ መጥተው ኦርቶዶክስ አይሆኑ። ሰፕራይዝ የሚያደርገኝ ነገር የለም። የፈለገ ይመጣል፣ ያልፈለገ ለራሱ ሲል ነው የሚመጣው። ምን አገባኝና ታዲያ። ለአንቺ ብርቅሾ ሆኖ ነው ዘፋኝ ኦርቶዶክስ ስለሆነ እና አቦነሽ መጥቷል። ምን ይገርማል? ለራሳቸው እኮ ነው የመጡት። የእነሱ ኦርቶዶክስ ላይ መጣ ሮማንን ገነት ያስገባታል እንዴ? ለራሷ ጥቅም እኮ ነው የገባችው። ለምን አስቴር አወቀ ገብቷት አትመጣም? ምን አገባኝ እኔ። ለራሷ ለነፍሷ ስትል እኮ ነው የመጣችሁ።